ታቃላችሁ እኛ አማራ ህዝብ ትንበር ማለት ነው። ትንሽ የሀገር ሰላም ትሆን ካላስ እያበቃ ነገር ይመስለና ሁሉ ነገር ያበቃ ይመስላል። ነገር ግን አላበቃም። ስንት አመቱ ነው? ስንት ወገን አለቀ? ስንት ህዝብ አለቀ? እስኪ ማን ነው አዘን ያልገባበት ቤት አለ? ያላዘነ ሰው አለ? ያላዘነ ሰው አለ? አዘን ያገባበት ሰው አለ? የለም። ሁላችንም አዘን ክፍቶናል። ነገር ግን እኛ በቃ አናስታውስም፣ ዝግጁም አንሆንም። ተደረሰብን በኋላ ነው ተደረሰብን በኋላ ግን እንጮሃለን፣ እናለሳለን። መጀመሪያ ግን ዝግጁ አንሆንም። ዝግጁ መሆን ነበረብን። ሁል ጊዜም ዝግጁ መሆን አለብን። የአማራ ህዝቦች ማለት ነው። ዛሬ ሰላም ውሎ እንደው ነገ ሰላም አይውለም። እሺ በአመት በአመቱ ስንት ህዝብ ነው ማለቅ ያለበት? አዘን በሩን እያንኳኳ አለ። የለም ዝግጁ መሆን የለብንም፣ ሁሌ ሁሌም ዝግጁ መሆን አለብን። ነገር ግን ድንገት ትመጣብን፣ ዝግጅታ ንሆን ስለቀረን ሁሉ ነገራችን ይለወጣ ብናለእስ ውኡ ብን ምንም ጥቅም የለውም። ሁሌም ዝግጁ መሆን አለብን። ሁሌም ዝግጁ መሆን አለብን። ሁሌም ዝግጁ ሆን አለብን። መጠንቀቅ አለብን ግን እኛ መሸም አስብን አናውቅም። ዝግጁም አንሆንም። ብንሆንም አገር ሰላም ብለን ሁላችን እንበታተናለን። ሀገራችን አንጠብቀው፣ ግማሻችን ወደ ስደት፣ ግማሻችን ወደ አዝመራም ሆነ ወደ የትም ብትንትናችን ነው የሚወጣው። አንደኛችን አገራችንን ጠብቀን አናውቅም። ነገር ግን ሽግርት ትመጣ ችግር ሲመጣ እንሮጣለን ወደ ሀገራችን። ተረፈደ በኋላ ተረፈደ በኋላ እንሮጣለን። እንሮጥ ተረፈደ በኋላ መሮጡ ጥቅም አለው? ተረፈደ በኋላ መሮጥ የለውም። ነገር ግን ሀገራችንን መጠበቅ አለብን። ለሀገራችን ሁሌ ዝግጁ መሆን አለብን። የአማራ ህዝቦች ስንባል ማለት ነው ዝግጁ መሆን አለብን። ይሄ ነገር ሁሌ እንደሚፈጠር ማወቅ አለብን፣ ማገናዘብም አለብን። የምሬ ነው። ነገር ግን አብዛኞቻችን ስደት ላይ ነው ያለ ስደት ስደት ላይ ነው ያለን አብዛኞቻችን። አገር ሰላም ሆነ ብለን ቤተሰቦቻችንን ወንድሞቻችንን በትነን አንመጣም፣ ስደት እንመጣለን። ጉመሾቹ ምንግሌ ናቸው፣ አገር ሰላም ሆነ ተብሎ። ነገር ግን አገር መሸም ሰላም አይወረደም፣ መሸም ሰላም አይሆንም። እያዘጋጁ እነሱ የሚያውት ይሄኛ ነው፣ ስደት መውጣታችን ነው የሚያወት፣ መበታተናችን ነው የሚያወት። ለምን እንዲመቻቸው ቤተሰቦቻችን ለመጨረስ ሀገራችን ለመንጠቅ እንዲመቻቸው። እኛም ይህን አናቅም። እኛም ልባችን ስደት ነው እንጂ ቤተሰቦቻችን ጠበቅናቸው አናቅም። ነገር ግን ቤተሰቦቻችን አንድ ሰው ትናጣ ሰማው መሬት ድፍት ይብናል። እንደዚህ መሆን የለበትም። እባካችሁ ሁላችንም ሀገራችን እንጠብቅ። ቤተሰቦቻችን ትተን ስደት አንወጣ፣ ቤተሰቦቻችን ጥለን ስደት አንወጣ። ተረፈደ በኋላ ምንም ጥቅም የለውም፣ ቢቆጨን ምንም ጥቅም የለውም ተረፈደ በኋላ። እባካችሁ አሁንም ገናን አረፈደም ጊዜው ሁላችንም ሀገራችን እንጠብቅ ተነሱ ስደት የሚወጣለ ተነሱ። ቤተሰቦቻቸውን በትነው ስደት ይወጣሉ? አይወጡም። ቤተሰቦቻችንን በትነው እነሱ ስደት አይወጡም። ቤተሰቦቻቸውን እየሰበሰቡ የአማራን ሕዝብ ለመጨረስ ቆርጦ ተንስተዋል። እነሱ እኛሳ ቤተሰቦቻችንን በትነን ስደት እየወጣን ያለን። በካችሁ ሁላችንም ወደ ወገኖቻችን ነድ አንድነት እንሆን ከቤተሰቦች ጋር አንድ እንሆን፣ ቤተሰቦቻችን አንድ ታርን፣ ሁላችንም አብረን ተሆንን ማንንም አይደፍረን ማንንም አይነካን፣ ተሰቦቻችን አብረን ተሆኑ ማለት ነው። ነገር ግን ተረፍደ በኋላ እየየ እንላለን። ምንድነው ጥቅም? ዋሳብ ኢሞ የትም ወጣን ውኡ ብን ጥቅም አለው የለውም። እሺ አሁን ማን ነው ሸበካ ሰርታ አሰራ? አሁን እስቲ ማይኖር ማይሙት የምናቀው ጉዳይ አለ የለም? ለማንኛውም ቤተሰቦቻችሁን ላጣችሁት መጽናናቱን ይስጣቸው፣ ፈጣሪ እናንተ ጋር ይሁን፣ ጽናቱን ይስጣቸው። እኔ እራሱ በጣም ያጽኩት ስደት የምንወጣ ቤተሰቦቻችንን ተጎናቸው እንሙላቸው፣ ቤተሰቦቻችንን እንጠብቅ፣ ባካቸው ቤተሰቦቻችን እንጠብቅ። ስደት ሰመሸ ነው እዝ ኮነን አደባለኩታው ወሬውን አውቃለሁ፣ ሁሉን ነገር እንዳደባለኩት አቃለ አሁን ታወራችሁ አደባልቂ ነው የማወራችሁ። ምክንያቱም ሰዓት እንዳይረዝምባችሁ ሰዓት እንዳይረዝምባችሁ ነው። አደባል ቅድ ማወራ ማለት ነው። አሁን ስዴት ላይ ሆነን ማለት ነው። ስዴት ላይ ሆነን ስዴት ላይ ሆነን ብዙ ነገር እንሰራለን ቤት፣ መኪና፣ ብዙ ነገር ግን ጥቅም አለው እንዴ? የለም ቤተሰቦቻችንን አተን ንብረታችንን አተን። ለምኑ የእኛ ስዴትነት የእኛ ስዴት መንከራተት ለምኑ? ኢትዮጵያ ቤተሰቦቻችንን አተን ወንድሞቻችን አጣን፣ ገንዘባችን አጣን። ስደት ላይ በናፍቆት ተለያይተን ምንም ወጥ። እባካችሁ ቤተሰቦቻችሁ ጋር አንድ ጋር ነው ታላስ። እነሱ ይሄን እያዩ ነው እኛን የሚያጠቁን። ይሄን እያዩ ነው እኛን እያጠቁን ያሉት። መጥናቱን ይስጣችሁ

እኔ ምን አውቃለሁ፣ ምን እንዳመጣብኝ ግደል ግደል አለኝ፣ ልቤ የሸፈተብኝ